በያላችሁበት እንዴት ናችሁ ብለናል። ኤችዲ ስፖርት መጥቷል። በስራት ላይ ነን። አንድ መቶ አንድ ነጥብ አንድ ነው እንግዲህ ጣቢያው፣ ተወዳጁ ጣቢያ ላይ እንገኛለን። ሀያ አምስት ደቂቃዎች ቆይታ የሚያደርግ ፕሮግራማችን ነው። እንዲሁ ኤችዲ ዩቲዩብ ላይም ከበአካል ዳንኤል ጋር ቆይታ የማደርግበት ፕሮግራም ነው። ለምትሰጡኝ ጆሮ ለምትከታተሉን ሁሉ ምስጋናችን አስቀድመው ከፍ ያለ ነው። ዛሬ ሁለት አጠር ያሉ ጉዳዮችን እናነሳለን። አርሰናል እንግዲህ አምና ካች አምና ወደ ኋላ ፈግፍገው ለሚጫወቱ ቲሞች መፍትሄ አልነበረውም። ዘንድሮ ግን መፍትሄ አግኝቷል እየተባለ ነው። ይሄ መፍትሄ ምንድን ነው? አጠር አድርገን ይህንን ጉዳይ እናነሳለን። በሲቲውና ሊቨርፑሉ ጨዋታ እንግዲህ የቫንዳይክ የጭንቅላት ጎል ንጹህ ጎል ሆኖ ሳለ በ እለቱ ዳኞች የቪአር ቲምም ጭምር ሽሮታል በሚል ውዝግብ መነሳቱ ሊቨርፑልም ለዚህ ጉዳይ ማብራሪያ በግልጽ መጠየቁ የሚታወስ ነው። ይህን ተከትሎ እንግዲህ በጉዳዩ ላይ ማብራሪያ የሰጡት እንግዲህ የዳኞች ኮሚቴ ኃላፊው ሃዋርድ ዌብ ተቃውሞ በስቶባቸዋል። ከኃላፊነት እንዲለቁ ጭምር ግፊት የቀረበ ነው በተለያዩ መገናኛ ብዙኃን። ይሄ ጉዳይ ምን ዝርዝር ነገሮች አሉት እናነሳለን። በዛሬው ቆይታችን እንዳልኩት በአካል አብሮኝ ቆይታ ያደርጋል። እሱን ጋብዛለሁ። ወደ ጉዳዮቻችን በቀጥታ እናልፋለን። በአካል እንዴት ነ? ብያለሁ አለን አለን ዴቭ። እንዴት አለ አድማጭ ተመልካቾቻችን እንዴት ናችሁ? ብያለሁ አለው። ተገናኝተናል። እንግዲህ አጠር ያሉ ጉዳዮችንም እንዳስስበት የዛሬው ዝግጅታችንን እንግዲህ ይጀመርን። በየትኛው ጉዳይ እንደምንጀምር እርግጠኛ አይደለሁም። ከአንተ ጉዳይ ብንነሳ ምን ይመስልሃል? እንችላለን። ዴቭ እንግዲህ የዘንድሮ አርሰናል በሎብሎክ ለሚጫወቱ ቡድኖች ያገኘው አንድ ቁልፍ ነገር አለ የሚል ነገር ዲ አትሌቲክ ላይ የተመለከትኩት ጽሁፍ ነው ዴቭ። እንግዲህ የአርሰናል ያገኘው መፍትሄ የተባለው ዴቭ ከተከላካይ ጀርባ የሚጣሉ ፓሶችን ወይም የሚሰጡ ፓሶችን ወይም ደግሞ አንዳንዴ ይሄ በመስመሮች መሀል የሚሰጡ በተከላካዮች መሀል ከተከላካይ ጀርባ የሚሰጡ ይሄ በተለምደው ስሩቦል የምንላቸው ኳሶች ማለት ነው። እነሱ ናቸው። ተሻጋሪ ኳስ ልትለው ትችላለህ። ትክክል፣ እንደሱ ብለውታል። ዘንድሮ በጣም ተጠቃሚ ሆኗል ነው የሚለው መረጃው አርቴታ እንግዲህ በአውሮፓ ቻምፒየንስ ሊግ በ2023 አርሰናል ከፈረንሳዩ ክለብ ሎንስ ጋር በአውሮፓ ቻምፒየንስ ሊግ ከመጫወቱ አስቀድሞ አንድ ጥያቄ ቀርቦለት ነበረ። እንዴት ነው በሎብሎክ ለሚጫወቱ ቡድኖች የምትሰጡት ምላሽ? ሲባል ልምምድን ወይም በልምምድ የሰራናቸውን ስራ መተግበር ስንችል ነው የሚል ነገርን ተናግሮ ነበር። እና በሎብሎክ ከሚጫወቱ ቡድኖች ጋር ስትፋለም ልክ የተዘጋን ቤት ለመክፈት ትክክለኛውን ቁልፍ ማግኘት እንዳለብህ ነው ይላል። ያ ካልሆነ አንተ ምንም እንደምናውቀው፣ ዴቭ የቤታችን በር ቢዘጋ እና ብዙ ቁልፎች ቢኖሩን ትክክለኛውን ቁልፍ እስካላገኘን ድረስ ቤታችንን ከፍተን መግባት አንችልም። እና አርሰናል ልክ አርቴታም ይሄን ሀሳብ ከዚህ ጋር ነው ያነጻጸረው በሎ ብሎክ የሚጫወቱ ቡድኖችን እንዴት ነው ሰብሮ ማለፍ የሚቻለው? እንዴት ነው ግን ማስቆጠር የሚቻለው የሚለው ነገር ከዛ አንጻር ቃኝቶታል። በ2024-25 የእንግሊዝ ፕሪሚየር ሊግ የውድድር ዘመን ከ38 ጨዋታዎች በኋላ የአርቴታው አርሰናል 14 አቻዎችን መውጣቱ የሚታወቅ ነው እ እነዚህ ይሄ ቁጥር እንዲበረከት በርካታ ምክንያቶች አሉት። የጉዳቱ እኔም አንተም ብዙዎችም የሚስማሙበት የሚያነሱት ጉዳይ ነው የበቂ የግብድል መፍጠር አንደኛው ነው። የተፈጠሩ በቂ ያልሆኑ እድሎችንም በአግባቡ ያለመጠቀም ሁኔታን ያነሳሉ። ከግብድል ጋር በተገናኘ ልዩነታቸው በግልጽ የሚታየው ሻምፒዮኑ ሊቨርፑልና አርሰናል መካከል ሊቨርፑል 86 ጎሎችን አስቆጥሮ የውድድር ዓመቱን ጨርሷል። አርሰናል በ69 ጎሎች ነው የውድድር ዓመቱን የፈጸመው። ስለዚህ በሁለቱ መካከል ያለውን ዝም ብለ የ17 ጎሎች ልዩነት ማሰብ ብቻ እንግዲህ ሊቨርፑልን ከዋንጫው ጋር እንዳገናኘው ምላሽ እንድትሰጥ ያደርጋል። ዘንድሮ ግን የተለየ መንገድ አለ ይላሉ። እንደመረጃው በአራት ነጥቦች ከፍ ብሎ ከተከታዩ ማለት ነው በሊጉ ሁለተኛ አንደኛ ደረጃ ላይ ነው ያለው። ከሲቲና ከቼልሲ ቀጥሎ ብዙ ግብ አስቆጥረው ወይም ቤስት አታክ በምንለው ሶስተኛው ክለብ ነው በሁለቱ ቡድኖች ብቻ ይበለጣል። የስኳድ ጥልቀቱ ከመቼውም ጊዜ በላይ አስፈሪ ሆኗል። ይሄ ደግሞ በአውሮፓ ቻምፒየንስ ሊግ ጉዟቸው የሰመረ በካራቦ ዋንጫም ስምንት ውስጥ እንዲገቡ አስችሏቸዋል ይላል መረጃው። እንዳነሳሁት ዋነኛው መሳሪያ ዋነኛው ቁልፉ ነገር በሎብሎክ ለሚጫወቱ ቡድኖች አርቴታና አርሰናል የዘየዱት መላ ስሩ ቦል ወይንም ደግሞ እነዚህ ተሻጋሪ ከኋላ የሚጣሉ ኳሶችን በሚገባ መጠቀም ስለመሆኑ ያነሳሉ። ዴቭ ለምሳሌ ምንድን ነው የሚለው በ2025 26 በዘንድሮ የውድድር አመት ስሩቦል ወይም ይሄ ኳሶችን እያሾለኩ በመስጠት ወይም እነዚህ የሚሾልኩ ኳሶችን በመስጠት በፕሪሚየር ሊጉ ቀዳሚው ቡድን ነው። ራሱ መረጃው ምን ይላል? የሰሜን ለንደኑ ተቀናቃኙ ቶትናም ግን መጨረሻ ነው ይላል ዴቭ። አርሰናል አርባ ስሩ ቦሎችን እስካሁን በፕሪሚየር ሊጉ እስካሁን ባለው የአስራ አንድ ሳምንታት ጉዞ መስጠት ወይም እንደዚህ አይነት ኳሶች ሰጥተዋል። ዩናይትድ 35 ሊቨርፑል 35 ማንቸስተር ሲቲ 32 ኳሶችን አቀብለው እስከ አራት ያለውን ደረጃ ትልልቆቹ አሉ። የሚገርመው አዎ አሉ። ቼልሲን እዚህ ጋር ልታነሳው ትችላለህ። 25 ስሩ ቦሎችን ማቀበል ችሏል። ዝቅተኛው ስፐርስ ነው፣ ቶተናሞ ስፐርስ ዴቭ፣ አራት ስሩ ቦሎችን ብቻ ነው ማቀበል የቻሉት የሚል ነገርን ተመልክቻለሁ። ወልቭስ እንኳን ዘንድሮ ከ11 ጨዋታ ዘጠኝ ተሸነፉ፣ ሁለት አቻ ብቻ የተለያየው ቡድን ከቶትናም በአምስት የበለጠ እጥፍ የበለጠ ስሩቦል ማድረግ ችሏል። ወይም አሾልኮ የሰጧቸው ኳሶች ስለመኖሯቸው ያሳያል። አርሰናል ዘንድሮ በጣም ተሻሽሏል በአርቴታ ስር 2021-22 በአርቴታ ጊዜ ከነበረውም አንጻር ያነሱታል። ያኔ በጨዋታ ማለት ነው ሁለት ስሩቦሎች ነበሯቸው ይላል ዴቭ። አምና ወደ ሁለት ነጥብ ሶስት አድጎ ነበር ማነው አምና ሳይሆን 2022 23 ላይ ወደ 2.3 አድጓል። 2023 24 ላይ ወደ 2.7 ከፍ ብሏል። እዚህ ጋርም ጭማሪ አለ። ባለፈው የውድድር ዓመት ግን እነዚህ ሱርቦሎች ወርዶ ነበረ ወደ 2.1። አልሞስት በ0.1 ብቻ ነው ከ2021 እንኳን የተሻለ የሆነ ዘንድሮ ግን እስካሁን 11 ጉዞዎችን አድርጓል 3.6 ሱርቦል በጨዋታ ይመዘገባልና። ትክክል ነው። አርሰናል በደንብ መላ ዘይዷል ይዷል። እነዚህ ስሩቦሎች ለሚለው ነገር ጥሩ እንደሆኑ ያሳያል። አራት አይነት የስሩቦል አጠቃቀም ወይም እነዚህ አሾልኮ የሚሰጡ ኳሶችን አጠቃቀም መንገድ አላቸው ብለው እንግዲህ ያስቀምጣሉ። አንደኛው ዴቭ ተጋጣሚ ቡድን የተከላካይ መስመሩን ወደ ራሱ ግብ ከማስጠጋቱ አስቀድሙ ወይም የሜዳው አጋማሽ በሚድ ብሎክ በሚጫወቱበትና ሚድ ብሎኩ ላይ በሚደርሱበት ሰዓት አርሰናል ዋነኛው መሳሪያው አጥቂው ቪክቶር ዮኬሬሽ አለ። እንደ ማርቲኔዝ ማማን ነው ማርቲኔሊ አይነት ተጫዋቾች አሉ የእነሱን ፍጥነት በመጠቀም በደንብ ከማፈግፈጋቸው አስቀድሞ ያንን ነገር የማድረግ እና ያንን ስራዎችን የመስራት ማለት ነው። በረጅም ጣል ለማድረግ ማለት ነው፣ ከፍ አድርገህ ማሻገር። ስለዚህ በግብ ጠባቂውና በተከላካዮቹ መካከል ያለው ሰፊ ቦታ ስለሆነ ያንን ቦታ ፍጥነቱን ተጠቅሞ የኦኬሬሽ እንዲጠቀም ያደርጉታል። ሳካ ማርቲኔሊ፣ ትክክል ሳካም እያየን ነው ይህን ያ ትክክል ይሄን ነገር ያነሳሉ። በተለይም ደግሞ በቀኝ መስመር ላይ ቲምበር በሚጫወትበት መስመር ላይ ይሄ ነገር በሚገባ ይተገብሩታል የሚለው ነገር ደግሞ ራሱ የግራ መስመር ተከላካዩ ካላፊዮሪም ወደ መሃል እየገባ አማራጭ ቦታዎችን ይፈጥርላቸዋል። ስለዚህ አሻግረው ልክ እንደ ቲምበር አይነት ተጫዋች አሻግረው ኳሶችን እንዲሰጥ ወይም ደግሞ ከተከላካይ ጀርባ የሚጫወተው ከስምንት ቁጥሮቹ አንደኛው የሆነው ሚካኤል ሜሪኖም እድሎችን ከጀርባ ማግኘቱን ተከትሎ ለቪክቶር ዮኬሬስ አመሻሽቶ ሲሰጥ ብሎ እንግዲህ በፎቶ ጭምር ነው የሚያሳየው ከሌድስ ጋር የነበረው ጨዋታ ላይ እንዴት አርሰናል በዚህ ተጠቃሚ እንደነበር በሊቨርፑልም ጨዋታ ይሄን ነገር ለመተግበር ጥረቶች እንደነበሩ ጭምር ያሳያል። እንደውም አርቴታ ከአትሌቲኮ ማድሪዱ የአራት ለዜሮ እድል በኋላ ምንድን ነው እያለው በጣም የተሻለ ቡድን እንድንሆን አድርጎናል፣ ቪክቶር ዮኬሬሽ ዋነኛው ደግሞ ተገማች እንዳንሆን አድርጓል የሚል ነገርን ካለው የፊዚካል ጥንካሬ አንጻር እና ደግሞ ስፔሶች ለሌሎች ተጫዋቾች እንዲከፈት ከማድረጉ አንጻር ብዙ ድራግ ያደርጋል፣ ወደ መሀል ይገባል፣ እንደዚህ አይነት ነገሮችን ይፈጥራል። ደግሞ እሱ ወደ መሃል መምጣቱን ተከትሎ ወይም እንደ ኤዚያ አይነት ተጫዋች ፊት መስመር ላይ የሚገኘው ተጫዋች ወደ መሃል መምጣቱን ተከትሎ የሚተው ሰፋፊ ቦታዎች አሉ። ያ ቦታ ቀድሞ ከመዘጋቱ አስቀድሞ የማጥቃት ወይም አርሊ ስሩቦል እያሉት ነው የሚገኙት። አንደኛው መንገድ ይሄኛው ነው የሚያነሱት። ሁለተኛው ዴቭ፣ ብዙ ጊዜ የምንመለከተው እኔም አንተም በአይናችን በተደጋጋሚ የምናስተውለው ከኦደጋርድ ለሳካ የሚጣሉ እዛው የግራ መስመር ወይም የግራ ፉልባክ ተጫዋች የሚገኝበት ቦታ ላይ እየገባ ማርቲን ኦደጋርድ ደግሞ የደንበኛ የመስመር ተጫዋች የሆነ ወይም ሀፍ ስፔስን በደንብ የሚጠቀመው ቡካዮ ሳካ ደግሞ ወደ ውስጥ እየገባ ከተከላካዮች ጀርባ እድሎች እንዲፈጠር የሚያደርጉበት እንደዚህ ዲያጎናል ፓሶችን በደንብ የሚጠቀሙበት መስመርን ነው። ያ የቀኙን ቦታ ማለት ነው። በደንብ ይጠቀሙበታል። የሳካ የቲምበር እና የማርቲን ኦደጋርድ ጥምረትን ለዚህ በሚገባ እንደ ማሳያ አድርገው፣ እንግዲህ አርሰናል ከዌስትሃም ጋር ባደረገው ጨዋታ የዙብሜንዲ ከዛም ውጭ ደግሞ የሳካን ጥምረት በደንብ ያነሳሉ ግቦች እንዲቆጠሩ አንደኛው እድል የተፈጠረበት መንገድ ይሄኛው እንደሆነና እንደውም ዙቢሜንዲ ለኤዜ አመቻችቶ ያቀበለውን ኳስ በፎቶ ጭምር አድርገው ያቀረቡት ተመልክቻለሁ አለው። ዞን 14 ትሪያንግል ወይም ዞን 14 ትሪያንግል የሚሉት ነገር አለና ይሄ ሞር ከአርሰን ቬንገር ጋር ይገናኛል ይላሉ ዴቭ። አንደኛው ያሉት ነገር ምንድን ነው? ኳሶችን በመሀል ለመሀል ይዘህ ትመጣለህ። ፈጣን ቅብብል ታደርግና ልክ እንደ ዙብሜንዲ አይነት ትልቅ ኳሊቲ ያለው ከተከላካዮች ጀርባ ከፍ አድርጎና የተለየ ቴክኒካል ኤቢሊቲ ጠይቃል ይላል። እንደ መረጃው ከሆነና ለዚህ አጋጣሚ ደግሞ ከኒውካስል ጋር ታስታውሷል፣ አንድ ኳስ ዙብሜንዲ ክሮስ አድርጎት ቲምበር በደንብ ገብቶ ገጭቶት ለጥቂት ግብ ጠባቂው ያወጣበትና በደንብ አማካኝ ክፍሉ ላይ ያሉ ነገሮችን የመጠቀም እዚህ ጋር ምን ይላል አርሰናል፣ ከከዚህ ቀደሙ ሶስት ፓሶችን በአስራ ሁለት ሰከንዶች ያደርጉ ነበረ ይላል። አሁን ግን ሁለት ፓሶችን በስድስት ሰከንድ ውስጥ ማድረግ ይችላሉ። ስለዚህ ከቁጥር አንጻር የተወሰነ ቢሆንም ልዩነት አለውና በጣም ፈጣን የሆነ ንክኪ ነው። ከዛ ደግሞ ዙቢሜንዲ እዚህ ቡድን ላይ ተጨምሯል ከፍ አድርጎ ኳስ መስጠት ይችላል። ያንን የመጠቀም ሁኔታን ያነሳሉ ኤታን ኑዋኔሪ እንደዚህ አይነት ኳስ ፈጥሮ ነው ብራይተን ላይ ግቡ እንዲቆጠር የሆነው እኔም አንተም እንደምናስታውሰው ይላል ሌላኛው ዴቭ ተጋጣሚ ቡድኖች ለምሳሌ ልክ አሊሰን ቤከር ኳሱን በቀጥታ ሲመታ ማለት ነው ይሄ ፎሪ ከወጣ በኋላ የሚመለሱ ኳሶችን የሚጠቀሙበት መንገድ ይላል አርሰናል በሎ ብሎክ የሚጫወቱ ቡድኖችን አንደኛ ማጥቂያ መንገድ አድርጎታል ግዙፍ ተከላካዮች አሉት ይላል። ለምሳሌ እንደ ክርስቲያን ሞስኬራ አትሌቲኮ ማድሪድ ላይ የተቆጠረውን የማርቲኔሊን ኳስ ነው የሚያነሱት። ኳሱን ኦብላክ መተው፣ ከዛ በኋላ ሞስኬራ ኳሱን ነካው። ከዛ ዴክላን ራይስ እዚህ እንቅስቃሴ ላይ አለ። የትሮሳር እንቅስቃሴ በደንብ እያነሳሉ እና ያንንም አጋጣሚ ወዲያውኑ ወደ ግብነት የመቀየር ልክ ያው ሳይደራጁ ቦታዎች ሳይዘጉ ለማጥቃት አንደኛው አማራጭ ከተጋጣሚ የሚጣሉ ኳሶችን ከግብ ጠባቂው በቀጥታ የሚጠለዙ ኳሶችን በአግባቡ መጠቀምና ስፔሶች ያሉበትን ነገር በደንብ አጥንቶ በተሰላ መልኩ ለማጥቃት እንቅስቃሴ የማድረግ ሂደትን ብለው እንግዲህ እንዴት ማርቲኔሊ በ36 ሰከንድ ውስጥ ተቀይሮ ገብቶ ማለት ነው፣ በአትሌቲክ ከአትሌቲክ ክሉብ ጋር በነበረው ጨዋታ ያስቆጠረውን ጎል ያነሳሉ። በርንሌም ላይ ይህን አጋጣሚ ተፈጥሯል ይላሉ። ልክ ቅድም ባነሳሁት መልኩ እንግዲህ በፍጥነት ሄደው እንደዚህ አይነት እድሎች መፈጠራቸውን በሚገባ ያሳያሉ እና የተቃራኒ ግብ የሚያሻማቸው ኳሶች አንደኛው ለአርሰናል ሲሳይ ሆኖ የግብ እድሎች እንዲፈጥሩ እያደረጋቸው እንዳለ እያሳያል። ቅድም ያነሳሁት በስሩ ቦል በጣም ደካማ የሆነውን ቶተናም ሆስፐርስን በቀጣይ ጨዋታ ይገጥማልና ይሄን ነገር ማድረግ ይችላሉ ወይ ይላል። ከዚህ አንጻር ምናልባት በቀላሉ ላይ ሰበር የሚችል ቶተንሃም ስፐርስን ልንመለከት እንችላለን። እና ሚኪ ቫንደቪን አስደናቂ ብቃት ላይ ይገኛሉና እና በእውነት አርሰናል አሁን ደግሞ አሰልጣኙ ቶማስ ፍራንክ ኳስ ቁጥጥር ምናምን ብዙ የሚያስጨንቃቸው ሰው አይደሉም። አፈግፍጎ በመልሶ ማጥቃት መጫወት የሚወድ ቡድን ነውና፣ እነዚህ አራት መንገዶች አሉ። ከነዚኛው መንገድ የትኛው አርሰናልን ከቶተናም በሚደረገው ጨዋታ እንዲወጣ ያደርገዋል ይላልና፣ ቶተናም ሜዳውን ምሽግ ማድረግ ባይችልም ከሜዳው ሲወጣ እስካሁን ምንም አይነት ሽንፈት በሊጎ አልገጠመም ይላል መረጃው። አራት ድልና አንዳቻ አንድ አቻ ውጤት ነው ያስመዘገበው። ስለዚህ አርሰናል ኤምሬትስም ላይ ቢጫወት እጅግ ከባድ ፈተና አለበት ይላል። ግን ደግሞ አርቴታና አሰልጣኝ ቡድን አባላቱ ይሄን ነገር በሚገባ እየሰሩበት ስላሉ መረጃ ያክላል። ይሄን ይመስላል ይፋጠር ብሎ መረጃ ያ እንግዲህ ሁልጊዜም ቡድንህ በተለይ ለማግባት አማራጮች ሲያጣ የምትወስዳቸው እርምጃዎች የግድ የግድ ውጤታማ ሊያደርጉ ይገባል። ያው ጎሉ ማግኘት አለብህ። ልፋት ሁሉ ማሳያው በውጤት ነው በጎሎች ነው የሚታጀበው እና ካምና ዘንድሮ ጨምሮ የመጣቸው ነገሮች እንዳሉ አሁን በግልጽ ባስረዳው መልኩ የሚታይ ይመስለኛል። እኔም በግሌ እኔ ወደ ሃዋርድ ዌብ ጉዳይ እና ይሄ ውዝግብ ወደ አስነሳው አሁንም የውዝግቡ ጉዳይ ወዳላለቀው ነገር ብሄድ እየተሻለ ይመስለኛልና አንተም ሁሴንም ባለፈው በተለያየ መልኩ ያንጸባረቃችሁት፣ አንተ ጎሉ ሊጸድቅ ይገባል፣ በሁሴን በኩል ደግሞ ኖኖ ሮበርትሰን ሸፍኖታል ለግብ ጠባቂውም በሚል የተከራከራችሁበት ሀሳብ እንግዲህ በርከት ያሉ ጣጣዎች ይዞ መጥተዋል። አሁን ሃዋርድ ዌብ እንደተለመደው እንግዲህ በጉዳዩ ላይ ማብራሪያ ሊሰጡ መጥተዋል። ይዘው የመጡት ማብራሪያ አለማሳመኑን ተከትሎ ሌላ የውዝግብ መንስኤ መሆኑን ተከትሎ እሳቸው ላይ በቃችሁ በቃ፣ ከእንግዲህ የሶስት ዓመት ኃላፊነት ጊዜ ከችግር ማነው ከስኬት ይልቅ ችግር ነው ይዞብን የመጣው፣ እና ልትሰናበት እንደውም ራስህ ኃላፊነት ልትለቅ ይገባል የሚል እንግዲህ ጫና ተቃውሞ እየበረከተባቸው መቷል፣ እና እነዚህ ድምፆች አሁን እዚህም እዛም እየተሰሙ ነው። በነገርህ ላይ ይሄ ብቻ ሳይሆን እንደውም እንግዲህ የፒጂኤምኦኤል እንደምታውቀው በአንድ አካል ነው የሚመራው። በእነዚሁ ዳኞች ነው የሚመራው። ዳኝነቱንም ይከውናሉ፣ የቪአርንም ስራ በዛው ልክ የቴክኖሎጂውንም ስራ የሚወጡት እኙ ዳኞች ናቸውና ከእንግዲህ ሁለቱ በአንድ ላይ ሊቀመጡ የሚገባበት ሂደት ሊኖር አይገባም። ገለልተኛ አካል ሊሆን ይገባል። ዳኝነቱ ሜዳ ላይ የሚዳኙት አካል እና ቪአር ሩም ውስጥ ተቀምጠው ደግሞ የቪዲዮ አሲስታንቱን የሚተገብሩት አካላት ፈጽሞ ከዳኞቹ ውጭ ሊሆኑ ይገባል። ያ ከሆነ አንዱ አንዱን የመጠበቅ ስሜት ውስጥ አይገባም። ስለዚህ ከመከላከል ይልቅ ተገቢውን ውሳኔ ልክ ሌሎች ሊጎች ላይ እንደምናየው ጽድት ያለ ነገር ልናይ እንችላለን የሚል የመከራከሪያ ሀሳብ እየቀረበ ነው እና ይሄ ነገር ጠንክሯል። እንግዲህ ሊጉ የዓለማችን ቁንጮ ሊግ ነው። ዳኝነቱ ግን ከአመት ዓመት በቴክኖሎጂ ተለግፎ እንኳን ያ በቃ መሻሻል አላሳየም። በየሳምንቱ ብቻ ለአንድ ውዝግብ የሚዳረግ ነገር አይጠፋበትም ነው እየተባለ ያለውና ይህንን ተከትሎም ደግሞ እነዚህን ለማስተባበል የሚካሄዱበት ርቀት ስታይ እንግዲህ በእጅ አዙር ሰውየው ዳኞችን ተከላከሉ ነው የሚባለው ግን ትልቁን ስዕል ስታይ ደግሞ ራሳቸውን እየተከላከሉ ያሉት ችግር እየፈጠሩ ያሉት ዳኞቹ በሆኑ ቁጥር በስተመጨረሻ ኃላፊነቱ እሳቸው ላይ ስለሚመጣ ራሳቸውን ነው እየተከላከሉ ያሉት እና ዝም ብሎ ስህተቶቹ ብቻ ሳይሆን የጨዋታ መቆራረጥ በጣም ከሌሎች ሊጎች በጣም በላቀ መልኩ ይታይበታል ሊጉ አሁን እያሉ ነው። በቅጣት ምት ሰበብ፣ በጆሮ ወራ ሰበብ የሚባክኑ ጊዜዎች በጣም በቅጣት ምት ሰበብ፣ በኮርናዎች ሰበብ የሚባክኑ ነገሮች በጣም በዝተዋል። ለዚህ ደግሞ ዳኞቹ አስተዋጽዖ አላቸው ነው የሚሉት እና ይሄንን ሁሉ የመቆጣጠር አቅማቸው በጣም ጠንካራ አይደለም በሚል ነው እያሟቸው ያሉትና ስለዚህ ሁሉም ነገር ሄዶ ሄዶ የሀላፊው ሃዋርድ ዌብ ላይ እጣቱን እንዲጠቆም እያደረገ የመጣ ነገር ነው ያለውና ክርክሩ በርክቷል እና እንግዲህ እሁዱ ላይ በመገናኛ ሬዲዮ እርስ በርስ ያደረጉትን ንግግር መረጃው ሲወጣ የቪአር ሰዎች ተገቢ የሆነ የቫንዳይክን ጎል የማጣራት አካሄድ ውስጥ እንዳልገቡ የሚጠቁም ነገር እንዳለው ነው አሁን የወጣው መረጃ የሚጠቁመው። እንግዲህ ጎሉን የሻረው ዳኛው ነው። ኦቪየስሊ በደረሰው መረጃ መሰረት ሽሮታል። ሮበርትሰን ዶና ሮማን ሸፍኖታል በሚል ነው። ኦፍሳይት አቋቋም ላይ ያለው ኦኬ። ኦፍሳይቱ እንኳን ችግር የለውም ቢባል በእንቅስቃሴ ሂደት ላይ ሸፍኖታል፣ ግብ ጠባቂውም በሚል ነው። ከረዳቱ እንዲሁ ከቪያር ሰዎች ጋር ተስማምቶ ውድቅ ያደረገው እንግዲህ ጎሉን የሻረውና። ረዳት ዳኛው በዚህ ቅጽበት ላይ አስተዋጽኦ አድርጓል። በቪዲዮ ንግግሩ ላይ እንደተሰማው እና ምንድነው ለበረኛው ሮበርትሰን ተጠግቷል የሚል ምንድነው የንግግር በሄርፎን በሚነጋገሩበት ወቅት ለእነሱ መልዕክት አስተላልፏል፣ ረዳት ዳኛውም እና ግን ከመስመር ይህንን ተሸፍኗል አልተሸፈነውም የሚለውን ነገር የማየት ዕድሉ በጣም አነሳ ሆኖ ይህንን መልእክት ማስተላለፉ በራሱ አስገራሚ ሆኗል፣ በሚል ነው መገናኛ ብዙሃን አሁን እያነሱ ያሉት። ከዛ እንግዲህ ቪያር እንዲገባበት ነው የሆነው። ወዳው እሱ ምልክት ሰጠ ለዋናው ዳኛ ፍላጉን አነሳ። በሬዲዮ ኮሚኒኬት ካደረገው በኋላ ዳኛው ደግሞ እንግዲህ ኦፍሳይት ነው አለ። ከዛ በኋላ እንግዲህ ጉዳዩን ለማጣራት ጎል ስለሆነ ቪያር ገባበትና የቪአር ረዳቱ አሲስታንት ቪአር ላይ የተቀመጡት ሰው ቲሙድ ይባላሉ እና ምንም ገና የተለየ ማጣራት ሂደት ሳይኖር እኔም ሜዳ ላይ ከተሰጠ ውሳኔ ጋር እስማማለሁ አለው የሚል መልእክትን ወዲያው በሬዲዮ አስተላለፉ። እሳቸውም እንግዲህ ሮበርትሰን በግልጽ በረኛውን ሸፍኖታል የሚለውን ውሳኔ እኔ እጋረዋለሁ አሉ እና ይሄንን ዋናው የቪአር ሰው ማይክል ኦሊቨር ሌላ አንግል ለማየት እንኳን ሳይደፍሩ ወይም ደግሞ ለመጠየቅ እየዳዳቸው እያለ ነው ይሄ የአሲስታንታቸው መልእክት ከቪያር ክፍል እንግዲህ የተሰራጨውና በዚህ ቅጽበት እየተዘጋጁ ነበር እንግዲህ ሌላ ፉቴጅ ለማየት ነው የሚለው መረጃው ግን ወዲያው ይሄ መውጣቱ፣ የረዳታቸው ውሳኔ መውጣቱ ሶ እሳቸውም ያለ ጥርጥር እኔም ጉዳዩን በቃ ደግፌዋለሁ፣ ስለዚህ ማጣራት አልቋል፣ ኦፍሳይት ነው ጎሉ ብለው እንግዲህ ወዲያው ውሳኔያቸውን አሳወቁ። እንግዲህ ሌላ የተለየ እንኳን አንግል ፀሐዩ ነው የሚለውና እንዴት የተለያዩ አንግሎችን አላዩም? ነው አሁን አንዱ ትልቁ ክርክሩና ይህንን ሊከላከሉ ሊከላከል የወጡት እንግዲህ ሃዋርድ ዌብ እንግዲህ የሁሉም ኃላፊው ውሳኔው ትክክል ነው አላሉም። በግልጽ ውሳኔው ትክክል ነው በቃ ትክክል ውሳኔ ነው ብለው አይደለም ቃል በቃል የተናገሩት። ከማይክሎን እና ከእስካይ ሰዎች ጋር ሲነጋገሩ ይህንን ውሳኔ ቢወስኑ ቢያር ክፍል ያሉት ሰዎች ምክንያት አላቸው ብለው ነው። አሁና ላይ የሰጡት እንግዲህ ቃል ቀጥታ ትክክል ናቸው በሚል አልተመነዘረም። ገብቷል አደለ ይሄ ውሳኔ ቢወስኑ በቂ ምክንያት አላቸው፣ ውሳኔውን ለመወሰን ምክንያት አላቸው ነው ያሉት፣ እና ልክ ነው አደለም ያሉትም። ስለዚህ ይሄ ራሱ በጉዳዩ ላይ አላቸው የተስማሙበት አይመስልም። አዎ በጉዳዩ ላይ በጉዳዩ ላይ ጥርጣሬ እንዳላቸው የሚጠቁም ነው። እንግዲህ ዞሮ መከላከላቸው ቅድም እንዳልኩት ራሳቸውን መከላከል ስለሆነ የግድ የሆነ ነገር ብቻ ፈጥረው መውጣት አለባቸው እና ይሄ እንግዲህ አሁን ነገሩን በጣም እያወሳሰበባቸው ዝም ብሎ ለመከላከል ብቻ እያሉ ወደ ምንድን ነው ወደ ኢንተርቪው ሩም የሚመጡበት አፕሮች በሙሉ አሁን እየተወደደ አለመሆኑና አንዳንድ እንደውም የሶሻል ሚዲያ እንዲሁም ትልልቅ የዩቲውበሮች ሳይቀር አሁን በግልጽ በግልጽ ተቃውሟቸውን እያቀጣጠሉት ነው የሚገኙት እና ጫናው በርክቷል እና ገራሚው ነገር እንግዲህ እዚህ ሁሉ ችግር ውስጥ አሁን በተደጋጋሚ እየጣሏቸው የመጡት ማይክል ኦሊቨር መሆናቸውን ነው እንግዲህ አሁን መገናኛ ብዙሃን በስፋት እያሰራጩ ያሉት። እና ችግር ፈጣሪ ሆኗል። ተመሳሳይ ውሳኔ አይወስኑም፣ የወጥነት ችግር አለባቸው፣ የውሳኔያቸው ሁኔታ ደግሞ ተደጋገመ፣ ሲቲን ተጠቃሚ ለማድረግ የሚያደላ ነገር ይታይበታል በሚል ነው እያነሱባቸው ያሉትና እኚህ ሰው እንግዲህ እንደምታውቀው እኔም አንተም ሁሉም እንደሚያውቁት የኒውካስል ደጋፊ ናቸው። ሰው ኒውካስልን አያጫውቱም። ሌላው የኒውካስል ክለብ የሆነውን የኒውካስል ከተማ ክለብ የሆነውን ደግሞ ተቀናቃኝ ስለሆነ የኒውካስል ሰንደርላንድ ላይ አያጫወቱም። ሁለቱ ክለቦች ላይ በቃ ገደብ አለባቸው፣ በግልጽ ስለሚታወቅ ማለት ነው ማጫወት አይችሉም። በተረፈ ግን ሌሎች ጉዳዮች ላይ ችግር የለባቸውም። እንግዲህ እነዚህ የእንግሊዝ ዳኞች እንግዲህ አሁን ከዩናይትድ አረብ ኤሚሬት ከሲቲ ባለቤቶች ካለበት ሀገር ዩኤኢ በየጊዜው ጨዋታ እንዲዳኙ ደግሞ እየተመረጡ በተለይ የተወሰኑት እየሄዱ እድል ይሰጣቸዋል በስፋትና እዛ ሲሄዱ ደግሞ የሚያገኙት ገንዘብ በፓውንድ እጅግ ከፍ ያለ ስለመሆኑ ነው መረጃ እየወጣ ያለውና ይሄ ተጽዕኖ እኚህ ሰውዬ ላይ በግልጽ መጥቷል የሚል የመከራከሪያ ሀሳብ እንዲያነሱ ነው በርካቶችን አሁን እየጋበዛቸው የሚገኘውና ኦሊቨር ብቻ እንግዲህ እስካሁን የሰሩትን ስህተት መቁጠር ጀምረዋልና ለምሳሌ ሲቲ በተመሳሳይ መልኩ አኬ ግብ ጠባቂን በግልጽ ሸፍኖ ኦፍሳይድ ሳይሉ ጎል አጽድቀዋል። ይህንን ውሳኔ በግልጽ በሚያሳይ መልኩ ያሳዩበት አንድ ውሳኔ ተላልፏልና ከቀደመው ታሪካቸው አንጻር ሲታይ ይህንንም በተመሳሳይ መልኩ ቼክ ሊያደርጉ ይገባ ነበር ብለው አንስተውላቸዋል። አርሰናል ጋል ደክላን ራይስ በኮቫችች ሁለተኛ ቢጫ ላይ ሲገባው በጣም ግልጽ ጥፋት ተሰርቶበት አልፈውታል። ኤሚሬትስ ላይ ቀይ ካርድ ይገባው ነበር በሚል የእሳቸው ስሰት ነው የማይክል ኦሊቨር። ይህም ተነስቷል ከዛ እንግዲህ መጥተው ሃዋርድ ዌብ ምንድን ያሉት ይሄንን ቀይ ካርድ ያልሰጠው የጌሙን መንፈስ መረበሽ ስላልፈለገ ነው በሚል ነው መከራከሪያ ያቀረቡላለማይክል ለማይክል ያቀረቡት ማብራሪያ በቃ ጌሙን መንፈሱን መረበሽ አልፈለገምን ያሉት፣ እና ይህም በጣም አስገራሚ ሆኖ ተነስቷል። እንዲሁ ካርሰናል ጋር ዶኩ አላግባብ ለቅጣት የቆመን ኳስ መጥቶት ቢጫ ሊሰጠው ሲገባ ወደ ቀይ ካርድ ሊያስኬድ የሚሄድ ምድል በነበረበት ሁኔታ የዘለሉበት ሁኔታ ተከስቷል። ዶኩ በካራቴ ማካሊስተርን ደረቱን ደቅቶት ታስታውሳለ። ኖ ሬድ ካርድ ኖ ፔናሊቲ በሚል ሁለቱንም ሳይሰጡ ያለፉበት ሁኔታ በደንብ ተገልጿል። እሳቸው ነበሩ። እዚህ ላይ ግሪሊሽ ኤፍኤ ካፕ ከቼልሲ ጋር ሰሚፋይናል ላይ ተገናኝተው ሲጫዋቱ የእጅ ኳስ ነክቶ በግልጽ ይህንንም ኳስ የሻሉት እኙ ሰው ናቸው። እንግዲህ ስታየው ደጋገሙ እኚህ ሰው የሚሰሯቸውና በርከት አሉ ነው የሚለውእና ለሲቲ እስካሁን አንድ ቀይ ካርድ አልሰጡም አርባ ሰባት ጨዋታ ግን ሲቲ እንዳይንተዋል ነው የሚለው የወጣው መረጃ እና ሀያ ሀያ ሶስት ላይ ብቻ ወደ ዩናይትድ አረብ ኤምሬት ሄደው በርካታ ጨዋታዎች ላይ አጫውተዋል። በዚህ ጊዜ ወደ ሀያ ሺህ ፓውንድ ገደማ ተከፍሏቸዋል። ከዩናይትድ አረብ ኤምሬትስ ነው የሚሆነ እኚህ ሰውዬ በቀጥታ ለሃዋርድ ዌብ ራስ ምታት የሆኑ ሰው ናቸውና በተቃራኒ ማጣራት ሲገባቸው እንግዲ ያላደረጉት ነገር አሁን መቶ መቶ መቶ እንግዲህ ሊቨርፑል ላይ ደርሶ ታሪክ ወደኋላ ሁሉ እንዲመዘዝ እያደረገ ነውና የዚህ የሃዋርድ ዌብን ጣጣ በቃ ከእንግዲህ አልቻልክም፣ ዳኞችህን መቆጣጠር አልቻልክም። በየሳምንቱ ከስህተት የጸዳ የአሲስታንት የቪአር ቴክኖሎጂን በደንብ ኢምፕሊመንት እያደረጉ አይደለም፣ ስለዚህ ከኃላፊነት ብትለቅ የሚል እንግዲህ ጫና የበረከተበት ነገር ከዚህም ከዛም እየወጣ ነው። ሊቨርፑልም እንግዲህ ይህንን ተከትሎ አንተም እንደሰማ ነው ማብራሪያ በግልጽ ሁሉ በደብዳቤ ሳይቀር የጠየቀበት ሁኔታ እንዳለ ተገልጿልና ከዳኝነቱ ጋር በተያያዘ የሚነሱ ጉዳዮች እንግዲህ ኮሰር ብለዋል የሚለውን ላንሳል ብዬ ነው በአካል ሰፋ ያሉ ጉዳዮች ቢነሱበት ታሪፍ ነበር። ይህ ደንበኛ እኮ በቃ ሰብጀክቲቭ የሆነ ነገር ነው። እንዳሉት ባይመጡ ይሻላል የምትለውን አይነት ነገር እኔም አንተም ዝም ብለን እንጂ እንደ ባለሙያ በቃ ደንበኛ መከራከሪያ ከዚህ አንጻር ነው ከዚህ አንጻር ነው ብሎ ህግ ጠቅሶ ማስቀመጥ ሲኖርባቸው መንፈስ ላለመረበሽ ይህንን ማብራሪያ ነው የሰጡት። በነገር ሁሉም እናብቃ። እንግዲህ ምናልባት በሌላ መድረክ ሀሳብ ልንሰነዘርበት እንችላለን። የችዲ ስፖርቶች ነበረን። የዛሬውን አበቃን። ቅዳሜ በሌላ ጉዳይ ላይ እንግዲህ ተመልሰን እንመጣለን። መልካም ጊዜ ብያለሁ። በአካል ባባይ ሰላም። ወንዴ መልካም ጊዜ ላንተም